ትልቅ ደረጃ ደርሰህ እኔ እንጃ ምን እንደምልህ አላቅም። ለኔ በጣም ሁሉ ነገሬ ነው። እውነት ለመናገር እግዚአብሔርን ሳጠፋ የሚመክ የብሩክ ልደት እንግዲህ እጅግ በጣም ደስ በሚል በአማረ እና በተዋበ ተቀውጧል ማለት ነው። ሀይሚቅመን እንግዲህ አልተቻለችም። የእሷን ልደትም በሚገርም ሁኔታ ነበር ብሩክ ያከበረላት። እሷም እንግዲህ በተራዋ ማለት ነው እና ብሩክን በሚያስደምም መልኩ አክብራለታለች። እጅግ በጣም ደስ በሚል ሁኔታ ውጭ ላይ ነው የተከበረው ማለት ነው እና እነ ሙሽዬም ሁላቸውም ባሉበት ማለት ነው፣ ጓደኞቹም የተወሰኑ አሉ። እንግዲህ ሀይሚ ትንሽ ቡራን አስደንግጠዋለች። ሁሉን ነገር ካስተባበረች፣ ሁሉን ነገር ንግግር ካደረገች የመድረኩ መሪ ማለት ነው መድረኩን እንዴት እንደምትመራ እያቸዋት አይደል? ንግግሯ ስማሚ ማለት ነው እና ቡራን ያስደነገጠችው ሀይሚ ያልመጣችው በሚል ነው። ከበቀደም ነበር የጀመረችው እና ከትናንት ማለት ነው። ብሩክ ግን ያለ ሀይሚ አይሆንም፣ እንዴት ያለሷ? ብሎ እንግዲህ የመጨረሻ ኬክም አልቆርስም ብሎ አንገቱን ደፍቶ ከፍቶት ሳለ እንግዲህ ከጎን ተከስታለሽ ማለት ነው የምር ጎበዝ ነው በጣም ማለት ሀይሚ መኖር አለባት። ያለ ሀይሚ እንዴት ይሆናል? እናቱም እንዳለች ሆኖ ያለ ሀይሚ እንዴት ይሆናል ነው ያለና፣ ምክንያቱም ብዙ ነገር ጥሩ ነገር ያሳለፉ ናቸው። በደስታዋም፣ በደስታቸውም፣ ሲከፋቸውም አብረው ስለሆኑ እንኳን የዝግጅቱ ዋናዋ አዘጋጅ እሷ ስትሆንና ወይ ደውሉላት ወይ ነገ አድርጉት ወይን ጠብቃት ነበር የሚል ምላሽ የሰጠውና ሀፒ በርስቴ እያለች እየጨፈረች በሚያምር ቀሚሷ ስትመጣ የመጨረሻ ነው የደነገጠው። አይደብርሽም እንዲ እያለ ማለት ነው። እና ብቻ በጣም ነው የሚያስቀኑት። ሀይሚ እንዴት እንዳማረባት! ሁለታቸውን በጣም ነው የሚያምሩ። ሀይሚ አልተቻለችም። የምሬን ማለት ነው፣ አልተቻለችም ስላችሁ። ንግግሯ በቃ ምን ልበላችሁ። እኔ በጣም ያስደመመኝ ነገር ቢኖር ከፕሮግራም ውስጥ የሀይሚ ንግግር ማለት ነው። ማለት እንዴት አድርጋ መድረኩን እንደምትመረው አያችኋት አይደለም? ለሁሉም አስተናብራ ለሁሉም የስራ ድርሻውን ከሰጠች በኋላ እሷ ለተወሰነ ደቂቃ ከዛ ጣፋች ማለት ነው፣ ብሩክን ለማስደንገጥ እሙሽዬ እንዳይከፋሽ ልጅሽን ላስደነግጠው ስለሆነ ምናምን እያለች እረ በስማም በዚሁ አጋጣሚ ናኒና ሀብትሽ እንግዲህ ያው ታርቀዋል ብሎናል። ብሩክም እንግዲህ ከፕሮግራሙ አሉ እኔም ያኔ የፈለገ ቤት ታሉ እንደማይለያዩ ነው የነበረኝ ተስፋና፣ ብቻ በጣም ነው የሚያስቀኑ ሙሽዬ ራሱ ማለት ነው። እና ብቻ ያሉት ሁሉም መልካም ምኞታቸውን ተነገልጸውላቸዋል። ስለ ብሩክ ደግሞ ስለ ብሩክ በቃ ከልጅነት አንስቶ እስካሁን እስካለው ገጠመኝ የተናገሩትን አይታችኋል አይደለ? ከዚያ ሁሉ ገጠመኝ እንዳለ ሆኖ በቃ ብሩክ ማለት ምን አይነት ሰው እንደሆነ የምሬን ማለት ነው። ማለት ሀይሜ ምን አለች? እኔና ብሩኬ በማውራት ሳይሆን በተግባር ነው ነገሮችን። ስለዚህ እኔ ብዙ አላወራም፣ ስለ ብሩክ አውርቻ አልጨርስም። ለእኔ ሁሉ ነገሬ ነው ንጉሴ እያለች በቃ። ብሩክ ትናንትና የመጨረሻ እረቴ አንቺ ልጅ እያለ ነበር እና ብሩክም እንግዲህ ምንድን ነው ይህ እኮ ሽምግልና ያስለካል፣ ሽምግልና እንላክ እንዲ እያለ ነበር፣ ብሩክ ማለት ነው። እና እንግዲህ እውነት ነው የሽምግልና ፕሮግራም ነው የሚመስለው። እና ብቻ እንግዲህ ያን ሽምግልና ደግሞ አንድ ቀን ይሆናል ብዬ ተስፋ አድርጋለሁ። እንግዲህ ሙሽዬም ደስ ብሏታል በዚህ ሁኔታ የልጇ ልደትም ስለተከበረ የጨረቃ ቤተሰቦችም እጅግ በጣም ተደስታችኋል ብዬ አስባለሁ። ሲቀጥል ደግሞ ያለፈው ልደት ብሩክ በ በቤቱ ነው የተከበረ ብዬ ነበርና ስጠት ነው ይቅርታ፣ ተሳስቼ ነው የተከበረ የመቶ ሃምሳ ሺህ ሰብስክራይብ ነው በሙሽዬ ቤት ለካ የተከበረው ልደቱ አዲስ አበባ ነው የተከበረው። እና እና መቶ ሃምሳ ሺህ የተከበረው ልደቱ አድርጌ አውርቼ ነበርና እርማት ሰጥታችሁኛል በጣም ነው የማመሰግነው ማለት ነው እና ቪዲዮ ታዳምቃላችሁ ማለት ነው የምር የጻፋችሁ ልጆች አላችሁ ኮመንት ብሩክ እንግዲህ ተደስቷል። ሀይሚና ብሩክ እንግዲህ ሲገላለጹ በጽሁፍም በምንም አይታቸዋል እና ሀይሚ በቃ እንዳንተ የለም በዚህ ዓለም ብላለች የኔ ዓለም የኔ ሁሉ ነገር ብላ እንግዲህ በጽሁፍ ማለት ነው እና አይታቸዋል ያለችውን ነገር ከዛም አልፎ እንግዲህ ትናንትናም በቃ ብዙ ማውራት ይደክመኛል እኔ ስለሱ በቃ አውርቻ አልጨርስም ብላ፣ ብሩክም አንገቱን ደፍቶ ተመስጦ ነበር ሲሰማት የነበረው እና በጣም ደስ